ኮሪያ እየመጣን ነው መሰለኝ። ይሄ ኮሪያ አይደለም፣ ከገባሽ ማፍቅር ነው። ግን እኮ ነው። አሁን ኑርዬ፣ በቃ ፍቅር ምን እንሞክር። ምንድን ነው የሚደናብራችሁ? መጣሽ እንዴ? ምን አይነት ጥያቄ ነው? በቃ እናንተ ተጫወቶሽ እ በኋላ እመጣለሁ። ይሄ ልጅ ግን የሆነ ምስኪን ነገር ነው አይደል? ነው ባሆ በዛ ነው አይደል? ሰውዋ ሰዎቹ ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ የዞማናሽ ዩቱብ ተከታታዮች? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። ውድ ተከታታዮች፣ እንግዲህ ጽናት ድራማ በጣም አስገራሚ እና በጣም ተወዳጅ ደግሞ ተዋናይ መታለች ማለት ነው። በመሀላቸው እሷ ማናት? አሴት ናት። አብረን ምናየው ይሆናል አብረን ምንተነትነው ይሆናል። እስቲ ወደ ትንተነው እንሄድ እዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ መሆን ትችላላችሁ። ከታች ያለችን የደውል ምልክቷ ሁለቴ በመጫን ወይም በማጥቆር እንዲህ እንዲህ ይላል እንግዲህ ናሆም ካጠገባ የመጣና ቤት ተቀይሮ ነው መሰለኝ ምናምን ይሁል ተሳስተን ቤተ መጻሕፍት ሰንገባ አንድ ቀርም ብሎ ይፎግርባታል ማለት ነው ቢኒ እሷ በጣም ጎበዝ ታታሪ ነች ሴት ሰላም ይላትን ላይብረሪ ይመስላል ያልከው መጽሐፉን ስላየህ ነው አለችው። እግዚአብሔር ይመስገን ብሎ ራስ በራሱ መለሰው። ቁጭ አለ ቢኒ። ከዛ ኪራ ደግሞ በዛ ቅጽስ ምንድን ነው እንደተማረከ የባጡን የቆጡን ጥቀባጠራቸው። እሰይ ብለው እየፎግሩባታን ይስቁባታን ማለት ነው። አሁን እኮ እንደዚህ ስትስቁ ታሪክ የምታውቁ ነው የምትመስሉት። ራስ ሴትንንተ እንደ ላን ኪራ ደግሞ አዝናለሁ ኪሮ ጋሼ ልጅ ወልዶ አሳድጎ አስተምሮ እዚያ ወጋ ደርሷን ብዬ ነበር ግን ተሳስቻለሁ፣ በላት ተነስታ ትሄዳለች ማለት ነው። ሴት በጣም ቀሽት የሆነች ልጅናት የሆነት አቋቋም ምናምን ተመችቶኛል። ማለት አስተሳስባ ጥሩ ነው እንዴ። ይቺ ማናት? እባክህን። የሻምብል ልጅ ናት። አረ እባክህ ተሳስተሃል። ይቺ የሻምብል ልጅ ሳትሆን የሻምብል እናት ነች። አረ እባክህ ደግሞ ሰውዬው ሰምታ ደግሞ ስንት ቀር መሰለህ ወጣት ነህ ወጣት ነህ ምናምን ምናምን እየተባልኩ የስንት ጊዜ መሰለህ አቤት ግን ጋሼ ግን ይመቻቸው ግን ያበደ እንትን ላይ ነው ጥለው የሄዱት አሴት ናት ብሎ አብታሙን ብሎ ጥሎብኝ የሄደው እውነትም አብታሙ እኔ ራሴን እኔ የተቀበልኳት ብላናል?

የእውነት አንዳንዴ ግን እህን አይነት ምን አይነት እንግዲህ ጥናት ከመጣ እንግዲህ ጭቅጭቁና ምኑ ሊፈጠር ነው። እንዴት አደርሽ እጽዬ? እንዴት አደርሽ ኪራዬ? እንዴ እንዴ እንደዚህ ብለሽ ከጠራሽ እኮ በጣም ቆየሽ። ኪራዬ አልሽን? የአፍ ወለምታ ነው የአፍ ወለምታ። አይደለም አይዋሽም እያችንን የፍቅር ሳቄተዋን ጠናትና አምጭልኝ። እኔ ስራዬን እየሰራ ነው፣ ለቀልድ ቦታ የለም። እጤ ግን ምንሆን ቆይለን? በምን ጥፋቴ ነው እንደዚህ የምትቆጭኝ? የትኛውን ጥፋት ልንገርህ? የቱን ጥፋት ልንገርህ? የቱን ጥፋት ልንገርህ? በጣም እኮ ስላለፈ ነገር ነው እያወራን ያለ ነው። ያሁላ ነገር እየተነጋግረን የፈታ ነው መሰለኝ። ያንተ ነዋ እንደዛ ግን እኔ ያልተሻረ የልብ አሻራ ነው። የፈለግሽውን ነገር ቀጭኝ በቃ እርግጠኛ ነክ ትለዋለች? አዎ ቅጭኝ። አንቺ ብቻ እንደ ድሮው አጽናት ሆኜልኝ እንጂ እንግዲህ ውስጥ ተወይ፣ በቃ አልገባኝም። ግልጥ እኮ ነው። ከዚህ ቤት በቃ ከዚህ ቤት እንዳልወጣ ካልፈልግ፣ ተወይ፣ በቃ ግን ምን እንዳልሽ እንደሆነ ታውቋል። ይወድሃለሁ፣ አፈቅርሃለሁ ያልሽ ኪራ እኮ ነኝ። ይህን እንደዛ ርክ እንደዛ መስሎኝ ነበር ማለት ፍቅራችን ነው መስሎኝ ነው ያልሽው? አዎ ስሜት ነበረ። አሁን ግን ለአንተ የቀረ ምንም አይነት ስሜት የለኝም። ምን ጥናቴ? ቆይ ምንድነው የተፈጠረው? ቤት የተመለሰ መጣች እንዴ? አስፈራራችሽ እንዴ? ምንድነው የተፈጠረው? እንደዛ ነፍሷ ስለሚወጣ የምትወድህ ልጅ እንደዛን ተተክ። ለእኔ የደፈርኸንስ የጭ በቃ በቃ፣ እንግዲህ የጭ እንግዲህ በቃ ፍቅር ፍቅር እያለ መተቸቻለውን ተውልኝ። ግን ያንቺም ማፍቀሪ ነው። መጀቻ ላይ የሆነብሽ ቆይ ጥናት አላቅሽም ነበር እኔ፣ እንጂ ይህ ሁላ ጉዴ የተሸከመ ቁጭ አልኩት። በቃሽ በቃሽ! እዚህ በላይ ደሜን አታፊው። እኔም እዛን ጊዜ እየደፈርከኝ ጊዜ እንደዚህ ነበር የተቃጠልኩት። ጽናት በቃሽ፣ እጀን እንዳታወሰስትኝ። እንዴት ነው ለአንተ ሴት ላይ እጅ ማንሳት በቅ ነው እንዴ? የአዲስ ልጅ ጉዴ እንዳሰማበ ነው አረ በፈጠረሽ ልታሳብጭኝ ነው እንዴ ምንድን ነው ፍላጎትሽ እሱንማ በደንብ ታውቀዋለህ አዲስ ሰው ባወቅ ቁጥር እንደ ስስ ትቀያየራለህ ትሰሚኛለሽ ቢገባሽ ራሴን እየተቆጣጠርኩ ነው በጣም ጥሩ ንዴቱን ዋጥ ማድረጉን ልመደው አሴት በጣም ምክንያቱም አሴት በጣም ቀበጥ ልጅ ናት ጽናት በቅናትሽን በልክ አድርገው እኔ ነይ በአንተ ምቅር አንተ ማለት እቁ ሴት ልጅን አስደፍ አስገደዳ፣ መዳፍር የወደደች ልጅ አሳበድክ። ልጅ ነህ አንተ። ግን በቃሽ ብሎ በጽፍ ይላታል። ከዛ ይወጣል ማለት ነው። ኪራ የቅርበ ላይ ኪራ ትላለች። እሷ ደግሞ ጽናትዬ ደግሞ አዎ፣ የቅርበ ላይ ብትይ ሻልሻል አይ፣ ጽናት ምኑን ቻልሽው? እንዲሁም አቤቴች ቦክሰኛዋ ደግሞ አሴት ግን በጣም ነው የተመቸችኝ። የውለት የሆነ ነገር ስራ ተመችቶኛል። ግማሽ ፓርቷ ተመቸቷ፣ ግማሽ ፓርቷ ደግሞ መቀብጠው ነገር ነው እንጂ ያልተመቸኝ። በጣም ነው ደስ የምትለው። አሁን ቆይ ከግርግዳ ጋር ምንድን ነው ይሉታን? ቦክስ። አቤት! ሳ ቢን ይመጣና ቦክሰር ቦክሰር። ማን ነው ቦክሰኛ ነች እንዴ? ግን አንደ አንደኛ አይደለሁም፣ ግን አንዳንዴ ስናድድ ቦክስ ያረጋጋኛል። በጣም ነው የሚያረጋጋኝ። ይብላይ ላንችል ለሚያቀብሽ በጣም ቆንጆ ልምድ ነው። በጣም ቀጥ ይበት። እሺ አዎ፣ አባቴ ነው ያስተማረኝ። ብዙ ጊዜ ሰዎች ሲናገሩ ከአምላካቸው ጋር ይጠላሉ ይጠጣሉ፣ ብቻ ብዙ ነገር ያደርጋለሁ። እኔ ደግሞ ስናደድ እኔ ደግሞ እንደቴ ከእሱ ጋር ነው መጣለሁ፣ ከግርግዳው ጋር እና ታዲያ እኔ ምልሽ ማን አሸነፈና ካንቺና ከግርግዳው ይላታል። ደግሞ ሲንጠባጠብ ግን አይተዋል፣ ጥርሱን እኮን ያረከፍኩት አንቺ ሲጀምር ንዴትሽን የተወጣሽው ካዙ ላይ ነው። አንተ ልጅ ግን የውሸቱ ማነገሻና ነው መሰለኝ። አንቺ እኔ ሆማ እንቅጭንቅጩን ነው የምናገረው ብሎ ይላታል። እንደዛ ከሆነ ጥሩ ልምድ ነው ብላ ትለዋለች። ታዲያ ይኸውልሽ ይውላ ይሄንን ሁላ ነገር ውስጥ ገብተን ለምናና መስራቾ ኧረ ተው ከአገርን እኮ ከጸላትን ያ ከጻላት ነፃ ያስወጣ ያስወጣው ስመስል ከይወቁ ሁ ብለሽ ብለሽ ምናምን ብሎ ይሄዳ ወደ ፎቅ ማለት ነው። እሷ መልሳ አሴት ደግሞ ወደ ቦክሷ ትሄዳለች ከግርግዳው ጋር ወደ መጋጨት ትሄዳለች ማለት ነው። እና በጣም ነው የሚገርሙ። አሴት እንግዲህ ቦክሷን ቃ ይጠላለች። ቢኒያም ደግሞ እንግዲህ ከፍቶ አስ ምንድን ነው ይመጣል ማለት ነው። ከምሩ ጋር የሰማታን ምሩዬ፣ ይህ እንዴት ነሽ? እንዴት ነህ ናሆሜ ትለዋለች። ኪራስ ኪራ፣ አሁን ኪችን ነው ብዬ የሄደው። አረ እኔ ከዛ ነበርኩ። የለም ጽ ብቻ ነች ወይ? ውስጥ ገብቶ ይሆናና ምናልባት ይሆናል። እና እንዴት ነሽ? ምናምን ናሆም፣ ምሳሌ አቅርብ ኮዴ እንደ ታንከር ሲየጨው እየሰማሹ ምሳ አቅርብ፣ ትቅልሽ ታስጠላ። ቆይ ሲጀምር ክራይ የመጣው ምግብ አቅርብ ሊልሽ አይደል እንዴ? አፈር መበላሁኝ። ምግብን ሳይበላ ነው እንደዛ ያበሳጨውት። ምን አለ ምግብ ሲበላ እንኳን ትንሽ ብታገሰው። ወይኔ፣ አቺ ጭራሽ እንደብድ ብቻሽን ተወሪያለሽ። አይናሁን መሰረት ደፋር። ባክሽ ምግብን አቅርብልኝ እኔ ርቦኝን ኧረ ቢኒ ሳይሞትብን ንጽን ንድረስበት። እስቲ ቁጭ በይ እናስብ ውሽ ብሎ ጎትቶ ሶፋ ላይ ያስቀምጣታን። ቢኒ ፅናት ፅናት የለችም፣ በሀሳብ ተውጣለች። ምን እንዳለችው፣ ምን አስቀይመውን፣ እየተናገረችውን ስለምታቅ በቃ ምሩ የአንቺ አቅርቢ እኔ ከሶ አስተምት። ነቃ ይላል ፅናት ይላታል። እሶ የለችም ፅናት። እኔ የምልሽ የተፈጠረ ችግር አለ እንዴ ይላታል ኪራ የት ነው ሄደው? ቤት የለም እንዴ? አሁን ተናዶ ወጣ። ለምንድን ነው የተናደደው? ሲገባ እኮ ጤነኛ ነበረ? ምንም? ምን በቃ ከኔ ጋር ተጋጭቶ ነው ጥነት የተፈጠረ ነገር አለ እየነገርሽ ነበረ እሱ እንደተቀየረብሽ። አረ የኔ መቀየር ብቻ ነው የሚታየው ለሱ ብዬ እንደሆነ አይገባውም። ቆይ ምኑን ነው ለሱ ብለሽ? ሁሉም ነገር እንዴ። ቆይ ለምን በግልጣት ተንገረኛ? ግን ታውቀሻም። ጽናት ኪራኩ እየተጎዳ ነው። የኔ መጎዳት ግን አይታያችሁም። አይደለም እሱም እኮ እንደዛ ነው እያለ ያለው እየጣረልሽ ነው ያለው እየጣረልሽ ነው ያለው። በቃ በቃ ሁሉም ነገር አቆተውለታል። የራሱን ህይወት ይኖር ብላ ትላለሽ። ምን እንዳ ምን እያልሽ እንደሆነ ግን ታውቀሻም ደሞ እጁ ላይ እኔ ላይ ንስተ የሚያነሳ ሁሉ ነገር እንደሚያበቃለት ነግሬው ነበር። እሱ አዲስ ሴት ሴ የሚያደርገውን አሰጠው። ይኸውልሽ መቼም በሀሴት ቀንተሽ እንዳይሆነ። ቆይ ለምንድን ነው ማለቃ ነው? እሱ እኮ እሱ ጋር ሴትን እንደ ወንድሙ ነው ያው፣ እንደ እህቱ ነው። እኛም እኮ መጀመሪያ እንደ ሰራተኛ ታይታን ነበረሽ። ግን እንቁላል ቀስ በቀስ በእግሯ ትሄዳለች። እሺ እንቆራለሁ እንዴ? እኛ የምናቃጥናት ናት። ዋስ ቤት የተ ሰርጀሪ መጣ ነው ሰርጀሪ ምናምን። ለነገሩ እንደዚህ እርቦ እንዴት አልቀባጥርም? ያች ምሩ ደግሞ ምግቡን በምንድን ነው የምታሟቀው? እጭ ግብጭ ክጭክ ላልካል። ሄሎ አባ ዳናና የሻምበልዬ ብላ አባቷ ጋር ትደውላለች። አሴት ማለት ነው እንግዲህ አሴት አባቷ ጋር እየተደወለ እየተደዋወለች እያወራች ነው። ፍቅሯን እየከላለጠች ጊዜው አሪፍ ነበረ። በረሃው በድል አቋርጠነው ብላ እያወራችው ነው ማለት ነው። አባቷን እንግዲህ፣ ውይ አባ፣ ሙቀቱ በጣም አስቸገረኝ፣ ግን እጅ አልሰጣውም በላ እያለችው ነው። ለአባቷ ደግሞ ለምን እዚህ ቤት እንደመጣሁ ባላውቅም፣ ግን ከአንተ ትእዛዝ አልወጣም እሺ የኔ ቆንጆ፣ እኔ በጣም ደና ነኝ እያለች እያወራችን ነው ፋዘሯል ማለት ነው ወይም አባቷል። ቤተሰብ ሁላቸውም ደና ናቸው። ግን ረጋ ያለች ናት አሴት አይደል፣ በጣም ደስ የምትል ልጅ። መጥቼ ያስተማያቸው በጣም ናፍቀውኛል ብላ እያለች ነው አሴት። ግን የሆነ ነገሯ በጣም ደስ ይላል። የሆነት ኮንፊደንስ አላት። እሺ አባ ቻው አባ አለችው፣ አባቷን ተሰናበተች። ስልኩን አስቀመጠችና ከዛ የነካካች እያሰበች ነው። እንግዲህ እኔ ግን በጣም ደስ የሚል ነገር አላት ሴት፣ የሆነት የሆነ ኮንፊደንስ እኔ ግን ኮንፊደንስ ያላት ሴት በጣም ደስ ትለኛለች ማለት ነው። እና በኮንፊደንሷ በጣም ነው ደስ የምትለኝ ማለት በራሷ ሙድ ነው የምትንቀሳቀሰው። እና በሰው ሳይሆን በራሷ ሙድ ነው እየተንቀሳቀሰች ያለችው። እናንድዛ ነው በጣም እንግዲህ ከኪራ አልጋ ላይ ተኝታ እያሰበች እና በሀሳብ ተወጣለች። ምን እንደምታሰብ እንግዲህ እግዚአብሔር ይወቀው በሚለው አብረን እናያለን ማለት ነው። እንግዲህ ቢኒ ደግሞ ምሳው መጦለት ጥርቅ አርጎ በልቶ ውሃውን እየጠጣ ነው። ከዛ ፍ ያለ ምሮ እየመጣች አሁን፣ በረደልክ እንዴት አዲያ እንዴት ነው ወዜ ወዜ እንዴት ነው? እ ቅድም እኮ የተለያየ ድምጾች መስማት የተነሳ አልተሰማሽም? የሆነ ንጉስ ነገር ግን አልተሰማሽም? እንደውም የሸገር ንጉስ ነኝ። አንዳንዴ የሐዋሳ ልጆች መከበር አይፈልጉም እንጂ እኛ የሐዋሳ ልጆች እኮ እኛ የሐዋሳ ልጆች

ብላ ታዝናለች። ምሩ ደግሞ ተነሳባቸው። እኔ ግን በአሁኑ ኪራ ምንም ጥፋት የለበትም። ጥናት እንደምታያት ናት፣ ሌላ ሰው ሆናለች። አዎ፣ ግን እንደዚህ ያረጋትን ምክንያት ብናውቀው በጣም ጥሩ ነበር። ኪራ፣ ኪራ እንደምታዩት ከጥናት ጋር በመሆኑ በጣም ደስተኛ ነው። ራሱን ገዝቶ ነው፣ እሷ ግን አበላሸችው። አላቅም፣ ግን በጣም ይጨንቃል። እኔማ ለኪራ ያላት ስሜት ቢቀዘቅዝ ነው እንጂ ትላንት በመጣች ሴት ባልቀናች ነበረ። አልገባኝም የጠባቸው መንስኤ አልገባኝም የጠባቸው መንስኤ ሴት ናት። አው ጽናትን ማውራት አለብኝ። እንደዚህ ስትሳሳት ማ ዝም ብዬ አላያትም። እኛ ሁለቶቹ ልጆችን አንድ ላይ እንዲሆኑ አቅማችን ሞክረን፣ ከዚህ በላይ ምንም ማድረግ አልፈልግም። እኛም ከዚህ በላይ ከተጫንናቸው ማስገደድ ነው የሚሆንባቸው። ግን ቤቱም የሚጨንቅ ድባብ ላይ ነው ያለው። አንዳንዴ እንደዚህ ነው። አንቺ በመረጥሻቸው ሰዎች ላትመረጫ ትችያለሽ። እሽ። ግን ልጁ አሁን የት ሄደ? አላውቅም። ስደውል የዘጋብኛል። ወይኔ ኪራ ተሰቃየ እኮ ምሩ። ይቺ ዓለም ክብ ናት። ዓለም ሳት ሳትዞር? አንቺም አብረሻት ካልዞሽ ባላንስሽን ካልጠበቅሽ ፍቅርም አብሮሽ ነው የሚዞሩ። ትልቅ ስቃይ ነው። ሲቀጥል ደግሞ አፍቀረሽ እንዳልተፈቅርሽ የበታችነት ስሜት ይሰማሻል። ብቻ በጣም ከባድ ነው። አሁን ወደ ራሳችን ወሬ የመጠን። ይህ እኮ ወሬ አይደለም። ከገባሽማ ፍቅር ነው። ግን እኮን አሁን ምሩዬ በቃ ፍቅር እንሞክር ብለው ሊሰሳሙ ሲሉ አሴት ከቻለች፣ ከዛ ተደነባበሩ፣ ድምብር ብራቸው ወጣ ማለት ነው። ምን ሆናችሁ ነው? ምንድነው የሚያደናብራችሁ? ጣጣ የላት እኮ፣ ግን ደስ የሚል ነገር አላት። የውነት ነገረኛ አይደለችም። መጣሽ አለቻት። ምን አይነት ጥያቄ ነው? በቃ እናንተ ተጫዋቶሽ፣ እኔ በኋላ መጣለሁ ብሎ አፍሮ ናሆምም ሄደ። ምሩ ደግሞ ትንቀጠቀጣለች። ይህና ልጅ ግን ምስኪን ነው አይደል? ናሆሜም ባልሆነ እንደዛ ነው አል ስሙ አሁ ይህ ውሃ ነው ብላ ምግቡን አንስታ ይዛ ትሄዳለች ማለት ነው። ምሆሩ እንዴ ሰዎች ምን ሆነው የሚደነባበሩት ብላ ምንም አልመሰላትም። እዚህ ቤትማ ጤነኛ ያለ ጤነኛ የሆነ ሰው ያለ አይመስለኝም ብላ ትላለች። ይቀጥላል። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። የምወዳችሁና የማከብራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ከታች ያለችዋን የደውል ምልክቷን ሁለት በመጫን ሰብስክራይብ በማድረግ እንዲሁም በማጥቆ ቤተሰብ መሆን ትችላላችሁ። አዲስ አዲስ ቪዲዮዎችን ይዘን እንመጣለን። ደስ ያላላቸው ነገር ካለ በኮመንት ላይ አስፍሩልን። የምናስተካክለው ነገር ካለ እንግዲህ። መልካም ጊዜ ይሆንላችሁ። እንወዳችኋለን፣ እናከብራችኋለን። ኮመንት በኮመንት ምታበረታቱንም እንዲሁም በስፖርት ሻት ምታበረታቱን። ታንክ ዩ ሶ ማች ኤቨሪባዲ አይ ላቭ ዩ ኤቨሪባዲ ታንክ ዩ። አመሰግናለሁ።